ነበር ዜና አፋበአ ምስራቅ አማራ ቀጠና ሚኒሊክስ የንጉስ ሚካኤል አሊኮር አሃዶች ገነቴ ከተማን ተቆጣጠሩ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አጼ ዘር ያቆብ አንደኛ ኮር ድል ተቀዳጀ። መረጃውንም ከግንባር ይዘነዋል ታደምጡታላችሁ። በሌላ በኩልም ከአፋብ አምራ አማራ ቀጠና ቴዎድሮስ እዝ የሴቶች ክፍል የተሰጠ ወቅታዊ መግለጫ አለ፣ ትሰሙታላችሁ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን አድማጭ ተከታታዮቻችን በያላችሁበት በት የዓለም ዳርቻ ሰላምታችን ይድረስ። ያለን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን ወደ መረጃዎቻችንም እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ሰብራችሁን ሆኑ። አፋቡ ምስራቅ አማራ ቀጠና ሚኒሊክ እዝ የንጉስ ሚካኤል አሊ ኮር አህዶች ገነተ ከተማን ተቆጣጠሩ። ንጉስ ሚካኤል ኮር የዘመቻ አባናደው የተሳኩ ድሎችን በማስቀጠል ታላቅ ተጋድሎ እያደረገ ሲሆን በዛሬ ሁለትም ጥቅምት አምስት 2018 ዓ.ም የኮሩ አሃዶች ታላቅ ተጋድሎ በማድረግ ገነተ ከተማን ተቆጣጥረዋል። በሌላ መረጃችንም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርአ ያቆብ አንደኛ ኮር ድል ተቀዳጀ። የደቡብ አማራ ቀጠና ሳምነው እዝ አፄ ዘርዓ ያዕቆብ አንደኛ ኮር በጀማ ቻይና ካምፕ መሽጎ የነበረውን የአብይ አህመድን ኃይል በዛሬው እለት ሌሊቱን ጠላት ወዳለበት ቦታ ዘልቆ በመግባት በተውጣጡ ሻለቆች የኮራና ብስቶች ጠላት ከበባ ውስጥ በማስገባት ከጥቅም ውጭ እንዲሆኑ አድርገውታል። በሌላ በኩል የጀማ ኃይል ላይ ጥቃት ሲከፈት ነፍሱን ለማትረፍ የሞከረው የአብይ አህመድ ኃይልን ከሶስት አቅጣጫ ማለትም ከለሚ ተነስቶ የተነስቶ ወደ ጀማ ከመርሃ ቤት የተነስቶ ወደ ጀማ ከመርሃ ቤት ያለል ከተማ ተነስቶ በገረን ወደ ጀማ አቅጣጫ የተለያዩ ዙ 23 ሞርተርና ዲሽቃ እያግተለተለ ቢመጣም በሶስት አቅጣጫ የመጣውን ጠላት በክንደ ነበልባሎች አፄ ዘርያቆብ አንደኛ ኮር አይቀጡ ቅጣት እየተቀጠቀጠ ይገኛል። ይህ በእንዲህ እንዳለ አብይ አህመድና ሽመልስ አብዲስ ሰሞኑን በማህበራዊ ሚዲያ ስጋ እያበላን ያስቀመጥነው መቶ ሺህ የገዳ ኮማንድ ኃይል አለን በማለት ሲያወራና እንደ ቁራ ሲጮህ የነበረ ሲሆን ይሄን ሰው በላ አርመኔ ሰራዊት በተለያዩ የአመራ ክፍሎች ኃይሉን እያስገባ ቢሆንም ዛሬም በአሳ ምንዋና ብስቶች ከለሚ የተነስቶ ወደ ጀማ ከመርሃ ቤት የተነስቶ ወደ ጀማ ከመርሃ ቤት የዓለም ከተማ ወደ ገረን እንዲሁም ጀማ አቅጣጫ በሶስት አቅጣጫ የገባው የጠላት ሰራዊት ጠዋት በጀመረ ውጊያ እስካሁን ሰዓት ድረስ በክንደ ብርቱ የአሳ ምነው ፅጌ አይቀጡ ቅጣት እየተቀጠቀጠ ይገኛል። መረጃውን የሚያደረሰን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ምነው ፅጌ የአጼ ዘርዓ ያዕቆብ ህዝብ ግንኙነት ኃላፊ አማረ ታዘዘ ነው። በእንዲህ እንዳለ በሌላ መረጃችንም ሽመልስ አብዲሳ በሚሊሻ እና በፋ ሰሞኑ ጉዳይ በተናገረው ንግግር ሚሊሻ መግዳቱን ቀጥለዋል። ሰሞኑን ሽመልስ አብዲሳ በአንድ መድረክ ተገኝቶ አማራውን እርስ በርሱ እያጫረስ ነው ነው በገንዘባችን ፋኖን ገድለነዋል። በዚህ ውጣ በዚህ ግባ እያልን የምንለምለውም የአማራ ሚሊሻ ደም አቀብተነዋል። ይህንን የማገዳደል ስራ በመስራታችን የጠላቶቻችንን ቁጥር መቀነስ ችለናል፣ በማለት የተናገረ መሆኑን ሰምተው የነቁትና ይህ ስርዓት እውነትም አማራን ጨፍጫፊ ነው በማለት አገዛዙን ከርተው ፋኖን እየተቀላቀሉ ይገኛል። ሁለት ነው ለት የአፋድ ሸዋ ጠቅላይ ግዛት እስ የመሐመድ ቢሆነ የኮርደ ጃዝማች ተሰማር ገጤ ክፍለ ጦር አንዲት ግራር ሻለቃን አንድ የሚሊሻ ከፍተኛ መራር ፋኖን በክብር ተቀላቅሏል። አሁንም በየወረዳው በመንግስት መዋቅር ውስጥ ያላችሁ የጸጥታ ኃይሎች፣ የሚሊሻ አባላት፣ የፖሊስ አባላት፣ የአድማብተን አባላት ስርዓት አማራውን በገንዘብ እርስ በርሱ እንዲናከስ እና እንዲገዳደል የአማራ ህዝብ ቁጥር እንዲቀንስ አንዱ ጠላቶቻችን የሚጠቀሙበት መንገድ ስለሆነ ለስርዓቱ ገረድ ከመሆን ተላቃችሁ ከህዝባ ሀገራችን ጎን እንድትቆሙና የአማራን የመከራ ዘመን እንድታሳጠሩ ስንል እናሳስባለን። ይህ እንዲህ እንዳለ በሌላ መረጃችንም ከአፋበአ ምዕራብ አማራ ቀጠና ቴዎድሮስ እዝ የሴቶች ክፍል የተሰጠ ወቅታዊ መግለጫ፣ ገና ከጅምሩ አማራን ከምድረ ገጽ ለማጥፋት አስቦና አልሞ በተግባር የሚንቀሳቀሰው አረመኔያዊ የብልጽግና አገዛዝ የተለመደውን ከሰውነት የወጣ ዘግናኝ ድርጊት ፈጽመዋል። የአፋ በአምራ በአማራ ቀጠና ቴዎድሮስ እዝ ራስ ቢትወድድ መንገሻት ከም አምስተኛ ክፍለ ጦር አረንዘው ዳሞት ብርጌድ አባልና የኮማንድ ተመራቂ የሆነችው ፋኖ በአለም በዕለተ ውድ ቀን ሁለት ሁለተኛ ወር 2018 ዓ.ም ከጓደኞቿ ጋር ሆነው የጠላትን እንቅስቃሴ በመከታተል ላይ ያሉ በድንገት ከጠላት ጋር ፊት ለፊት ይገናኛሉ። ከዚያም በተደረገው የተኩስ ልውውጥ ለአይን የምታሳሰዋ ፋኒት ባለም በጠላት ተመታ እንደቆሰለች ጠላት ዲሽቃ እየተኮሳ ይደርስባታል። ጭራቅ የሚለው ቃል የማይገልጻቸው የብልጽግና ረመኔዎች ከሰብአዊነት ከህሊና፣ ከአለም አቀፍ ህግ በወጣ መልኩ እንኳን ለጩቤ ለጥፌ በሚያሳሳ ገላዋ ላይ ጩቤ አሳረፉባት። ይህ የሆነ ወለጋ አይደለም፣ ጎጃም ማንኩሳ እንጂ። የሆነው ይህ ነው። በመጀመሪያ እንደቆሰለች ከደረሱባት በኋላ የለበሰችውን ልብስ ቀዳደው እራቁቷን ገና እንቡጥ በሆኑ ገላዎቿ ላይ ካራቸውን መዘው እንደ ፋሲካ በግ መሸለትም ጀመሩ፣ ቀጠሉ። የጥላቻቸው አይን የሚከፈተው አማራ ከሚለው ስማችን ነው እና አማራ ብላበክል ክንዶቿ ላይ የተነቀሳችው ንቅሳት በያዙ ጩቤ ከቆዷ ገፈፉት። ይህም ሳያንስ የእናትነት ምልክት የሆነውን ሁለቱንም ጡቷን ቆርጠው ጥለው ከገደሏት በኋላ ማንኩሳ ከተማ መሀል አስፓልት ላይ ጣሏት። እንግዲህ ይህ ድርጊት የተፈጸመው ፋኖ በውጊያ የማረካቸውን የጠላት ኃይል ለዓለም አቀፍ የሰብአዊ መብት ተቋማት እያስረከበ በሚገኝበት የተማረኩ ቁስለኞችን ህክምና በሚሰጥበት ጊዜ ነው። ይህንን አረመኔነታቸውን ቀድመን አውቀን ለአይሻ ለህፃኗ የማይራራ ለሽማግሌ ከማዘን ይልቅ የሚረሽኑ ነፍሰ ጡር ሴት የሚገሉ የሃይማኖት አባት የማይመሩ የሰውነት ባህሪ የሌላቸው ኢትዮጵያን ለመምራት ቀርቶ አብረው መኖር እንኳን የማይችሉ በሰው የተመሰሉ አውሬ መሆናቸውን ተገንዝበን ነው። በእህታችን በፋኒት በዓለም ላይ የተደረገው ዘግናይ ድርጊት የአገዛዙ የቀን በቀን ተግባሩ ነው። የተከበርከው የአማራ ሕዝብ ይሄንን በለጋነት እድሜዋ በእህታችን ላይ የተፈጸመውን ድርጊት አይተ ሰምተ ከቤት ብትቀመጥ ህሊና እረፍት አያገኝም። ታሪክ ቅር አይልህምና ደጅ ድረስ የመጣውን አውሬ ገለ ሰላም ህን ታገኝ ዘንድ ፋኖን እንድትቀላቀል በሰማዕቷ ፋኒ በዓለም ስም ጥሪ እናቀርባለን። በመላው ዓለም የምትገኙ ወገኖቻችንም ይህን የብልጽግና ረመናዊነትና ፍጹም ኢሰብአዊ ድርጊት እንድታወግዙና ለዓለም አቀፍ ማህበረሰብ እንድታሳውቁ ጥሪያችንን እናስተላልፋለን። ሰማዕቷታችን በለጋ ዕድሜዋ የህዝቧ ስቃይ ገብቷል። ከሚያኖሯት ቤተሰቦቿ ወታል። ወገኗ ስትል በዱር በገደሉ ተንከራታ ለሁላችንም አርአያ የሚሆን ስራ ሰርታ አደራ ጥላብን አልፋለችና እኛም አደራዋን ለመወጣት በቁጭትና በ እልህ እንታግላለን። የእህታችን እንደመልሰን የጀመርነውን ትግል ቋጭተን ታሪኳን በደማቅ እንጽፋለን። ለቤተሰቦቿና ለትግል አጋሮቿ እንዲሁም ለመላው የትግላችን ደጋፊዎች በሙሉ መጽናናትን እንመኛለን። የእህታችን ነፍስ በአጸደ ገነት ያኑርልን። ይበንድ እንዳለ በሌላ መረጃችን ደግሞ ኢትዮጵያ በጊዜው ያልከፈለችውን የአንድ ቢሊዮን ዶላር ዩሮ ቦንድ በተመለከተ በገንዘብ ሚኒስቴርና በግል አበዳሪዎች ኮሚቴ መካከል ሲደረግ የነበረው ድርድር ያለ ስምምነት ተጠናቀቀ። ገንዘብ ሚኒስተር ለቀናት በቆየው ንግግር ጉል መሻሻል መታየቱን ቢገልጽም የአበዳሪዎች ኮሚቴ ግን ድርድሩ ፍሬ አልባ ደረጃ ላይ በመድረሱ ህጋዊ አማራጭ ሊከተል እንደሚችል አስታውቋል። ገንዘብ ሚኒስተር የብድሩን አከፋፈል ሁኔታ ለማስተካከል ሲካሄድ የቆየው ድርድር ያለ ስምምነት ለማንነት መጠናቀቁን ያስታወቀው ትላንት ማክሰኞ ጥቅምት 4 2018 ዓ.ም ምረት ባወጣው መግለጫ ነው። ከመስከረም 18 እስከ ሰኞ ጥቅምት 3 የተካሄደው ድርድር የጊዜ ገደብ ተቀምጦለት የተከናወነ ነው። ኢትዮጵያ 6625 በመቶ ዓመታዊ ወለድ የሚከፈልበትና በ110 በ10 ዓመት ውስጥ ሙሉ በሙሉ የሚመለስ የ1 ቢሊዮን ብር ቦንድ ለሽያጭ ያቀረበች በ207 ዓ.ም ነበር ያቀረበችው በ207 ዓ.ም ምረት ነበር። መንግስት በአመት ሁለት ጊዜ በሐምሌና ታህሳስ ወራት እንዲ ከፍል የሚጠበቅበትን ወለድ እስከ 2015 ዓ ም ድረስ ሲፈጸም የቆየ ቢሆንም ከታህሳስ 2016 ዓ ም አንስቶ ይህን ግዴታን አልተወጣም በተጨማሪም ቦንዱ በታህሳስ 2017 ዓ ም ሙሉ በሙሉ መመለስ የነበረበት ቢሆንም ይህን ሳያከናውን ቆይቷል ኢትዮጵያ ቦንዱ የሚመለስበት ሁኔታና ተያያዥ ጉዳዮች ላይ ማስተካከያ ለማድረግ ከአበዳሪዎቹ ጋር ተደጋጋሚ ንግግሮችን አድርጋለች በፈረንሳይ ፓሪስ ከተማ የተካሄደው የአሁኑ ድርድር ላይ የኢትዮጵያ ልዑክ የዋይት ኤንድ ኬዝ የተሰኘው የሕግ አማካሪ እና ላዘርድ የተባለው የፋይናንስ አማካሪ ይዞ ቀርበዋል። የቦንዱ ገዢዎችን የወከለው የአበዳሪዎች ኮሚቴው በተመሳሳይ ድርድር ላይ የተገኘው ከሕግና የፋይናንስ አማካሪዎች ጋር ነው። በዚህ ድርድር የቦንዱ አከፋፈል ሁኔታን በተመለከተ የመጀመሪያ እቅዷን ያቀረበችው ኢትዮጵያ ስትሆን፣ ኮሚቴው የራሱን እቅድ በማቅረብ ምላሽ ሰጥተዋል። በመቀጠልም ኢትዮጵያ የመጨረሻ ያለችውን የብድር አከፋፈል ማስተካከያ ስታቀርብ፣ ኮሚቴው ተመሳሳይ አድርጓል። ኢትዮጵያ በድርድሩ ወቅትም ሁሉም አበዳሪዎችን በእኩልነት ለማስተናገድ በያዘችው መርህ ጸንታ እንደቀጠለች በገንዘብ ሚኒስቴር መግለጫ ላይ ሰፍሯል። ገንዘብ ሚኒስተሩ በታህሳስ 2016 ዓ ም የሚጠበቅበትን ወለድ ሳይከፍል ቀነ ገደቡ ባለፈው ወቅትም ይህን መርህ በምክንያት ጠቅሶ ነበር። በቡድን ሀያ የጋራ ማዕቀፍ አማካኝነት እንደ ቻይና ካሉ አበዳሪ ሀገራት የእዳ ሽግሽግ ለማግኘት ንግግር ላይ ያለው የኢትዮጵያ መንግስት ከሁሉም አበዳሪዎች ጋር በሚኖር ግንኙነት ላይ ወጥነትና እኩልነት ማረጋገጥ እንደሚፈልግ አስታውቋል። የኢትዮጵያ መንግስት ለቦንድ አበዳሪዎች መክፈል የነበረበትን ወለድ ለማዘግየት የወሰነው ይህ ውል በመደበኛ አካሄዱ ማስቀጠል እፎይታ እንዲሰጡት ከጠየቃቸው ሌሎች የውጭ አበዳሪዎች ጋር የሚደረገውን ውይይት አደጋ ላይ ይጥለዋል በሚል ነው። ሶስት ሳምንታት ገደማ የቆየው ድርድር ሁለቱ አካላት ፍላጎቶቻቸውን በተመለከተ የመጨረሻ ስምምነቱ ላይ ሳይደርሱ እንዲቋረጥ መወሰኑ የገንዘብ ሚኒስተር በመግለጫው አስታውቀዋል። ገንዘብ ሚኒስተሩ ምንም እንኳን በዚህ ጊዜ በጉዳዮቹ ላይ የመጨረሻ ስምምነት ላይ መድረስ ባይቻልም ኢትዮጵያ ጉልህ የሆነ መሻሻል መመዝገቡን ታምናለች ብሏል። ተደራዳሪዎቹና አማካሪዎቹ በድርድር ወቅት ለነበራቸው ተሳትፎ እንዲሁም ላሳዩት ገንቢ ባህሪና ግልጽነት አመስግነዋል። ሚኒስተሩ መስሪያ ቤቱ በሁለት ወገኖች መካከል የቀረውን ክፍተት ለማጥበብ በቅርብ ጊዜ ውስጥ ውይይቱ ይቀጥላል የሚል ተስፋ እንዳለው ገልጸዋል። የአበዳሪዎች ኮሚቴው በበኩሉ ኢትዮጵያ ማሻሻያ የተደረገበት ሌላ እቅድ የምታቀርብ ከሆነ ለድርድር ክፍት እንደሆነ መግለጹን የዜና ወኪል ሮይተርስ ዘግበዋል። ሁለቱ አካላት ስምምነት ላይ እንዳይደርሱ ካደረጉ ጉዳዮች አንዱ የግል አበዳሪዎች ከአበዳሪ ሀገራት ጋር በኩል አይን መታየት አለባቸው የሚለው የኢትዮጵያ መንግስት አቋም ነው። ኮሚቴው በአሁኑ ሰዓት ድርድሩ ፍሬ አልባ ደረጃ ላይ ነው የሚል ድምዳሜ ላይ መድረሱንም ተናግሯል። የህግ እርምጃችንን ጨምሮ ሁሉንም አማራጮች እያጤነ መሆኑን እንዳስታወቀው ሮይተርስም ዘግቧል። የተወደዳችሁ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን።